የአንደኛና የሁለተኛ ነገሥት መጽሐፍት በመጽሐፍ ቅዱሶቻችን ውስጥ ሁለት የተለያዩ መጽሐፍት ቢሆኑም በመጀመሪያ የተጻፉት ቀድሞ የሚመጣውን የሳሙኤል መጽሐፍ እንደሚቀጥል በአንድ መጽሐፍ ውስጥ እንደሚገኝ የተዋህደ ታሪክ ነው። ዳዊት የእስራኤልን ነገዶች በአንድ መንግሥት ስር አዋህዷል። እግዚአብሔርም ከእርሱ ዘር መሲሐዊ ንጉሥ እንደሚወጣ ቃል ገብቷል። መሲሁም የእግዚአብሔርን መንግስት በአሕዛብ ላይ የሚያቋቁምና ለአብርሃም የተገባለትን የተስፋ ቃሎች የሚፈጽም እንደሚሆን እግዚአብሔር ተናግሯል። ስለዚህ መጽሐፈ ነገሥት ከዳዊት በኋላ ስለመጡ ብዙ ነገስታት ታሪክ ይተርካል። ከእነሱ መካከል አንዳቸውም ቢሆኑ ለተገባው ቃል ኪዳን የሚመጥን ህይወት አልነበራቸውም። እንዲያውም የእስራኤልን ሕዝብ ብዙ ችግር ውስጥ ከተቱት። መጽሐፉ አምስት ዋና ዋና እንቅስቃሴዎች እንዲኖሩት ታስቦ የተዘጋጀ ነው። ታሪኩ የሚጀምረውና የሚደመድመው በኢየሩሳሌም ላይ ትኩረት በማድረግ ነው። በመጀመሪያ በሰለሞን ንግስናና በቤተ መቅደሱ ግንባታ ላይ በማተኮር ይጀምራል። ከዚያም በመጨረሻው ክፍል በኢየሩሳሌም መጥፋትና በእስራኤል የባቢሎን ምርኮ ታሪክ ላይ በማተኮር ያልቃል። ወደዚህ አሳዛኝ ክስተት የሚያምራው ታሪክ ነው። በመጽሐፉ መካከለኛ ክፍል ባሉት ሶስት ክፍሎች የምናገኘው ይህ ክፍል እስራኤል ወደ ሁለት ተቀናቃይ መንግስታት እንዴት እንደተከፈለች እግዚአብሔርም ነቢያትን በመላክ የእስራኤልን ንቅዘት ለማስቀረት እንዴት እንደሞከረ እንዲሁም የእስራኤል ኃጢአት ያስከተለው የማይቀር መዘዝ እንዴት ስደት እንደሆነ የሚያስረዳ ክፍል ነው። መጽሐፉ የሚጀምረው በዕድሜ የገፋው ዳዊት ወደ ልጁ ሰለሞን መንግስቱን ሲያስተላልፍ በሚያሳዩ ሁለት ምዕራፎች ነው። ዳዊት ለሰለሞን የተናገራቸው የመጨረሻ ቃላት ሙሴና ኢያሱ እንዲሁም ሳሙኤል ለሕዝቡ ከተናገሩት ቃላት ጋር በጣም ይመሳሰላሉ። ለኪዳኑ ትእዛዛት ታማኝ ሆኖ ስለመቀጠል እና ለእስራኤል አምላክ ብቻ ታማኝ ስለመሆን የቀረበ ጥሪ ነው። ይሁን እንጂ ዳዊት የተናገራቸው ቃላት በሆነ መልኩ ባዶ ናቸው። ምክንያቱም ዳዊትና ሰሎሞን በመቀጠል ይህን አዲስ መንግስት እንዴት በተከታታይ ፖለቲካዊ ግድያዎች እንደሚያጠናክሩ ያሴራሉ። መልካም ጅማሬ አይደለም። የሰሎሞን ብርሁ ጊዜ የመጣው እስራኤልን መምራት እንዲችል ከእግዚአብሔር ጥበብን በለመነ ጊዜ ነው። ዳዊት ለእስራኤል አምላክ ቤተ መቅደስ ለመስራት የነበረውን ህልም ሳይቀር ሙሉ በሙሉ አሳክቷል። እዚህ ላይ ታሪኩ ቆሚልና ልክ በህግ መጽሐፍ ውስጥ እንዳለው የመገናኛ ድንኳን ንድፍ የዚህን ቤተ መቅደስ ንድፍ በዝርዝር ይገልጻል። ብዙ ወርቅና ጌጣጌጦች እንዲሁም የፍራፍሬ ዛፎችና የመላእክት ስዕሎች አሉ። ይህ ሁሉ ወደ ኤደን የአትክልት ስፍራ የሚያመለክት ተምሳሌት ነው። ሰማይና ምድር የሚገናኙበት የእግዚአብሔር መገኘት ከህዝቦቹ ጋር የሚኖርበት ቦታ ነው። ይሁን እንጂ ሰለሞን ቤተ መቅደሱን እንዳጠናቀቀ የማይሆን ምርጫ በማድረጉ ምክንያት መንግስቱ ፈረሰ። በመቶዎች የሚቆጠሩ የሌሎች ነገስታት ሴት ልጆችን ለፖለቲካዊ ጥምረት ሲል ማግባት ጀመረ። ከዚያም አማልክቶቻቸውን ተቀበለና የእነዚያን አማልክት አምልኮ ለእስራኤል አስተዋወቀ። ከዚያም ሰለሞን ከፍተኛ መጠን ያለው ሀብት አከማቸ። ግዙፍ ሰራዊት አቋቋመ። እንዲያውም ለግንባታ ስራዎቹ የሚሆን የባሪያን ጉልበት የመጠቀም አሰራር አስጀመረ። አሁን ወደ ቶራ ተመልሳችሁ በዘዳግም 17 ላይ እግዚአብሔር ለእስራኤል ነገሥታት የሰጠውን መመሪያ ብትመለከቱ፣ ሰለሞን እያንዳንዱን ህግ እየጣሰ ነው። ስለዚህ በሚሞትበት ጊዜ ሰለሞን ከአባቱ ከዳዊት ይልቅ የግብፁን ንጉስ ፈርዖንን ይመስላል። የሚቀጥለው የመጽሐፉ ክፍል የሚጀምረው የሰለሞን ልጅ ሮብአም ልክ እንደ አባቱ አይነት ባህሪ ሲያሳይ ነው። የስግብግብነትና ስልጣንን የመመኘት እጅግ አሳዛኝ ታሪክ ነው። ለባርነት ስራ ግብር ለመጨመር ይሞክራል። እናም በየሩባአም አመራር የሰሜኑ ነገሮች ይህን ውድቅ አደረጉት። አምፀው በመገንጠል የራሳቸውን ተቀናቃይ መንግስት አቋቋሙ። ስለዚህ አሁን በታሪክ ውስጥ የደቡብ መንግስት አለ። ይህም ኢየሩሳሌምን ማዕከል ያደረገው ይሁዳ ሲሆን ከዳዊት የዘር ሐረግ የወጡ ነገሥታት ያሉበት ነው። ከዚያም ደግሞ አሁን ይህ አዲስ የተቋቋመው እስራኤል ተብሎ የተጠራ አዲስ የሰሜን መንግስት አለ። ዋና ከተማው በሂደት ሰማሪያ ትሆናለች። በተጨማሪም ኢዮርብአም በደቡብ ካለው ከሰሎሞን ቤተ መቅደስ ጋር ለመወዳደር ሁለት አዳዲስ ቤተ መቅደሶችን ሠራ። በገነባቸው ሁለቱም ቤተ መቅደሶች ውስጥ የእስራኤልን አምላክ ለመወከል የወርቅ ጥጃ አኖረ። ይህ ከዘፀአት 32 እና በዚያ ካለው ከወርቅ ማውጥጃ ጋር ያለው ግንኙነት ግልጽ ነው። ከዚህ ጀምሮ የሁለቱንም መንግስታት እጣ ፈንታ ለማሳየት ታሪኩ ከሰሜን ወደ ደቡብ ከደቡብም ወደ ሰሜን ይመላለሳል። እያንዳንዳቸው ሀያ ያህል ተከታታይ ነገሥታት ነበሯቸው እና ጸሐፊው እያንዳንዱን ንጉሥ ሲያስተዋውቅ ንግስናቸውን የሚመዝንበት ጥቂት መስፈርቶች ያስቀምጣል። የእስራኤልን አምላክ ብቻ ያመልኩ ነበር ወይስ የሌሎችን አማልክት አምልኮ አስፋፍተዋል? በሕዝቡ መካከል ያለን የጣዖት አምልኮ አስቁመዋል እና እንደ ዳዊት ለኪዳኑ ታማኝ ሆነው ኖረዋል ወይስ ብልሹና ፍትሐዊ ያልሆኑ ሰዎች ነበሩ? እና በእነዚህ መስፈርቶች መሰረት ጸሐፊው በሰሜን እስራኤል ጥሩ ነገሥታትን አላገኘም፣ ዜሮ ከሀያ እና ከዚያም በደቡባዊው ይሁዳ ከሀያዎቹ ነገሥታት መካከል ስምንቱ ብቻ ናቸው ጥሩ ደረጃ የተሰጣቸው። ይህ ደግሞ ከመጽሐፉ ትልቅ ዓላማ ጋር የሚገናኝ ነው። ይኸውም በእስራኤል ታሪክ ውስጥ ቁልፍ ሚና የሚጫወቱትን የነቢያትን ተግባር ለማስተዋወቅ ነው። በመጽሐፍ ቅዱስ ውስጥ ነቢያት ጠንቋዮች አልነበሩም፣ ይልቁንም የእስራኤልን አምላክ ወክለው የኪዳን ጠባቂነትን ሚና ይጫወቱ ነበር። ይህም ማለት በነገሥታትና በህዝቡ መካከል ጣዖት አምልኮንና ግፍን ለማስቀረት ይሞክሩ ነበር። ለአሕዛብ ብርሃን የመሆን ጥሪያቸውን፣ እንዲሁም የቶራን ትእዛዛት እንዲጠብቁ ለእስራኤል ሁልጊዜ ያስታውሷቸው ነበር። እናም ነቢያት እስራኤላውያን ንስሐ እንዲገቡና አምላካቸውን እንዲከተሉ ሞግተዋል። በእነዚህ መካከለኛ ክፍሎች ለእያንዳንዱ ንጉሥ እግዚአብሔር ተጠያቂ የሚያደርጓቸውን ነቢያት ያስነሳል። እዚህ በመጽሐፉ መካከል የምናገኛቸው በጣም ወሳኝ የሆኑት ነቢያት የሰሜኑ ነቢያት ኤልያስ እና ደቀ መዝሙሩ ኤልሳ ናቸው። ኤልያስ ለየት ያለ በምድረ በዳ የሚኖር ነቢይ ነበር። ቀንደኛ ጠላቶቹም የሰሜኑ ንጉስ አክዓብና ከነአናዊቷ ሚስቱ ኤልዛቤል ነበሩ። በአንድ ላይ ሆነው እነዚህ ሁለት ሰዎች በእስራኤል ላይ የከነአናውያን አምላክ የሆነውን የበዓልን አምልኮ አቋቁመው ነበር። እናም ታዋቂ በሆነ አንድ ታሪክ እንደምናየው ኤልያስ አራት መቶ ሀምሳ የበዓል ነቢያትን እውነተኛው አምላክ የቱ እንደሆነ ለማሳየት እንዲወዳደሩ ጥያቄ ያቀረበላቸው። ስለዚህ ሁለቱም መሰዊያዎችን ሰርተው ወደ አምላኮቻቸው ጸለዩ። ነገር ግን የእስራኤል አምላክ ብቻ በእሳት መለሰ። ከዚህ በኋላ አክዓብ ንጉሳዊ ስልጣኑን ተጠቅሞ አንድን እስራኤላዊ ገበሬ ከገደለው በኋላ የቤተሰቡን የወይን እርሻ ሰረቀ። እናም ኤልያስ እንደገና የአክዓብን ግፍ ተጋፍቶ የቤቱን ውድቀት አስታወቀ። በጊዜ ሂደት ኤልያስ የነቢይነት አመራሩን መጎናጸፊያ ኤልሳ ለተባለ የኤልያስን ስልጣን ሁለት እጥፍ እንዲሰጠው ለጠየቀ አንድ ወጣት ደቀ መዝሙር አስተላለፈ። እዚህ ላይ አስገራሚ የሆነው ነገር ጸሐፊው ኤልያስ ያደረጋቸውን ሰባት ተአምራዊ ድንቅ ስራዎችን ከዘገበ በኋላ ስለ ኤልሳ ደግሞ አስራ አራት ኃይል የተገለጠባቸውን ተግባራት ገልጿል። ሁለቱም ነቢያት አስደናቂ ሰዎች እንደነበሩ ግልጽ ነው። እነርሱም አንድ አይነት ሚና ተጫውተዋል። ይህም የእስራኤልን ነገሥታት ስለ ጣዖት አምልኳቸውና ስለሰሩት ግፍ ፊት ለፊት መጋፈጥ ነው። ግን በስተመጨረሻ እስራኤላውያን እግዚአብሔርን ካለማምለክ እንዲመለሱ ማድረግ አልቻሉም ነበር። በሚቀጥለው ክፍል የአካብን ቤተሰቦች ባጠፋው ኢዩ በተባለ ንጉሥ በተጀመረ ደም አፍሳሽ አብዮት ሰሜናዊው መንግሥት ተናወጠ። እናም ኢዩ በመጀመሪያ እግዚአብሔር ጠርቶት የነበረ ቢሆንም ጭካኔው ከቁጥጥር ውጭ ሆነ። በተጨማሪም እስራኤል መልሳ ያለገገመችበት ፖለቲካዊ ግድያና አመፅ ተፈጠረ። ከኢዩ በኋላ መፈንቅለ መንግስት ተከታተለ። እንዲሁም እያንዳንዱ ንጉሥ ሌሎች አማልክትን የሚከተል ከመሆኑም ሌላ አሰቃቂ ግፍ እንዲፈጸም ፈቀድ። ይህ ሁሉ ወደ ሁለተኛ ነገሥት ምዕራፍ 17 ይመራል። ትልቁና ክፉ የአሶር ግዛት መጥቶ ሰሜናዊውን መንግስት ሙሉ በሙሉ አወደመ። የሰማሪያ ዋና ከተማም ድል ተነሳች። እስራኤላውያንም በግዞት ተወስደው በመላው የጥንቱ ዓለም ተበተኑ። ምዕራፍ 17 ቁልፍ ነው። ጸሐፊውም ታሪኩን አቁሞ የተፈጸመበትን ነገር በተመለከተ ይህን ትንቢታዊ ምልከታ ያቀርባል። ሰሜናዊው መንግስት የወደቀበት ምክንያት የእስራኤልና የንጉሶቻቸው ጣዖት አምልኮና የቃል ኪዳን ክህደት እንደሆነ ጸሐፊው ይናገራል። ስለዚህ እግዚአብሔር ውሳኔያቸው ያስከትለውን መዘዝ እንዲጋፈጡ ፈቅዷል። የመጽሐፉ የመጨረሻ እንቅስቃሴ የደቡቡን ብቸኛ መንግሥት ታሪክ ይተርጋል። በዚህ ክፍል የአሶር ሰራዊት የኢየሩሳሌምን በር ባንኳኳ ጊዜ በእግዚአብሔር እንደታመነው እንደ ሕዝቅያስ ያሉ ጀግና ነገሥታትን እናገኛለን ወይም በቤተ መቅደሱ ውስጥ የጠፋውን የቶራ ጥቅልል እንዳገኘው እንደ ኢዮስያስ። ስለዚህ ማንበብ ጀመረ፣ ተወቀሰ እናም የጣዖት አምልኮንና የከናናውያንን ተጽዕኖ ከምድሪቱ ለማስወገድ ሃይማኖታዊ ተሐድሶዎችን አስጀመረ። ይሁን እንጂ ይሁዳ በጣም ርቆ ሄዷል። በእነዚህ ሁለት ነገሥታት መካከል የነበረው ምናሴ የተባለው ደግሞ ከሁሉም የከፋ መጥፎ ንጉሥ ነበር። የጣዖት አምልኮ ወደ ኢየሩሳሌም ቤተ መቅደስ ከማስተዋወቁም በላይ ሕፃናትን መሰዋትን አስጀምሯል። ስለዚህ እግዚአብሔር ጊዜው እንዳለፈ የሚናገሩ ነቢያትን ላከ። እስራኤል የማይመለስበት ደረጃ ላይ ደርሷል። የመጨረሻዎቹ ምዕራፎች የባቢሎን ግዛት ኢየሩሳሌምን ለመውረድ ቤተ መቅደሱን አፍርሶ ሕዝቡንና የዳዊትን ንጉሣዊ የዘር ሐረግ ወደ ግዞት ሊወስድ ስለመጣበት ታሪክ ይናገራሉ። ስለዚህ የታሪኩ አፈጻጸም እግዚአብሔር ከእስራኤል ጋር የነበረው ነገር በቃ አበቃ ማለት ነው ብለን እንድናስብ ያደርጋል። የዳዊትን ዘር ተወበቃ እንግዲህ የመጨረሻው አንቀጽ በአርባ ዓመታት ያህል ወደፊት ይሄድና በግዞት ላይ ያተኩራል። የዚህ አካል የሆነንም አንድ በጣም እንግዳ ታሪክ ይተርካል። የዳዊት ዘር ስለሆነው ስለ ዮአኪን ይናገራል። ዮአኪን ኢየሩሳሌም ቢሆን ኖሮ ንጉስ ይሆን ነበር። የባቢሎን ንጉስም ከእስር ቤት ነፃ ካወጣው በኋላ በቀሪው የህይወት ዘመኑ ከንጉሱ ማዕድ እንዲበላ ይጋብዘዋል። እናም በዚህ ታሪክ መጽሐፉ ያበቃል። ይህ ብዙ አይደለም፣ ነገር ግን እግዚአብሔር የዳዊትን ዘር እንዳልተወ የሚያሳይ የተስፋ ጭላንጭል የሚሰጥ ታሪክ ነው። ስለዚህ አሁን የሚነሳው ጥያቄ እግዚአብሔር ለአብርሃምና ለዳዊት የገባውን ቃል የሚፈጽመው እንዴት ነው የሚል ነው። አሕዛብን የሚባርከውና የመሲሁን መንግሥት የሚያመጣው እንዴት ነው? ለእነዚህ ጥያቄዎች መልስ ለማግኘት የጥበብ መጽሐፍትን እንዲሁም የትንቢት መጽሐፍትን ማንበብ ይኖርባቸዋል። ለአሁኑ ግን የነገሥት መጽሐፍ ይህን ይመስላል።